ለጋስ እንደሆነ ባሪያው ትንሽ ነገር ሲያደርግ የባሪያውን መልካም ስራ እጥፍ ድርብ አድርጎ እንደሚመነዳ፣ ሸኩር እንደሆነ ገፉር እንደሆነ ለነፍሳችን ልነግራት ይገባል። ባሮቼ ሆይ፣ እናንተ በቀንም በማታ ወንጀል ትሰራላችሁ፣ ትሳሳታላችሁ። እኔ ደግሞ ወንጀሎችን ሁሉ የምምር ጌታ ነኝና ፈስተግፊሩኒ አውፊር ለኩም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

ሀዲስ አልቁድሲ ላይ አላህ ተባረከ ወተዓላ የሰው ልጅ ሆይ፣ የአደም ልጅ ሆይ፣ አንተ እኔን ተስፋ እስካደረግከና እስከ ለመንከኝ ድረስ እመርሃለው። እስከ ነ ምናምነህ እስከ ነ ጥፋትህ ጥፋትህን አውቀህ ወደ እኔ ከተመለስክ እኔ እመርሃለሁ። ምንም ያክል ወንጀልህ ከባድ ቢሆን ለእኔ ምንም አይደለም እስከቶበትከ ድረስ የሰው ልጅ ሆይ፣ ወንጀልህ የሰማይ ደመናነ ቢደርስ ቢያክል ተውበት ካደረከና ምህረት ከጠየከኝ እምረሃለው ከምንም አልቆጥረውም ብሏል። ጌታላህ እንደ ሰው ልጆች ቂም የሚይዛ አደልነ ጥፋቶች ብዛታቸው እንደ አይምር የሚያደርጉት ከብደው ታይተውት ይሄ ስሚማር አይደለም እንዲል የሚያደርገው ነገር የለም። ብቻከኛ የሚጠበቀው ለሱ ለእሱ ዝቅ ማለት ነው። ለእሱ ስብር ማለት ነው።

በሁሉም ቦታ ላይ ጌታ አላህን የሚገባውን ፈራች አፈሩት። ለአኼራችሁ ስንቅ ያዙ። ከስንቆች ሁሉ በላጭ ስንቅ አላህን መፍራትን። የአላህ ባሮች ሆይ እኛ ደካማ ፍጡር የሆነን የሰው ልጆች ዱኒያም ላይ ይሁን አኼራ ላይ በሰላም መኖር የምንችለው በአላህ ረሕመትን፣ በአላህ እዝነትን ያለ አላህ ተባረከ ወተዓላ ረሕመትና እዝነት መብላት፣ መጠጣት፣ መተንፈስ፣ መቆም፣ መቀመጥ እንኳ የማንችል ደካሞች ነን። ስለዚህ አላህን ተባረክ ወተዓላ ዘውትር ረሕመቱን ልንከጅል፣ እዝነቱን ተስፋ ልናደርግ፣ በሱ ልንመካና በሱ ብቻ ልንተማመን ይገባና በተለይ ባለንበት መጨካከን በበዛበት መተዛዘን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

ይዳ ለዱንያዬ፣ ለአኼራዬ ያለኝ አላህ ነው እንድንል መሐሪነቱን እንድናስታውስ ስናጠፋ ፈጥነን እንድንመለስ ስንወድቅ አላህ እንደሚያነሳን ተስፋ እንድናደርግ ተመክረና የህይወትን ውጣውረድ ጫና መቋቋም የምንችለውም በዚህ ነው። ታላቁ አላህ አይተወኝም፣ ያነሳኛል፣ ይደግፈኛል፣ ለዱንያም ለአኼራይም እሱ አለኝ ስንል ብርታት እናገኛለን።

ተውበት ካደረከና ምህረት ከጠየከኝ እምርሃለሁ ከምንም አልቆጥረውም ብሏል። ጌታ አላህ እንደ ሰው ልጆች ቂም የሚይዝ አይደለም። ጥፋቶች ብዛታቸው እንዳይምር የሚያደርጉት ከብደው ታይተውት ይሄስ የሚማር አይደለም እንዲል የሚያደርገው ነገር የለም። ብቻ ከኛም የሚጠበቀው ለሱ ዝቅ ማለት ነው፣ ለሱ ስብር ማለት ነው፣ ሱን ተስፋ ማድረግ ነው፣ ሲሳሳቱ ፈጥኖ መመለስን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 ማንነው መታረቅ የሚፈልግ ከእኔ ጋር የምታረቀው ይላል ተብሏል። ምንም የማይጎድለው ከመሆኑ ጋር የሰው ልጆች ሁሉ ቢያምፁ ከአላህ ቢርቁ ያላህ ስልጣን አይጎድልም። የሰው ልጆች ሁሉ ከአላህ ቅርብ ቢሆኑ እንደ ነቢዩ ሙሐመድ አለይሂ ሰላቱ ወሰላም አይነት ታዛዥ ሰው እንኳ ቢሆኑ ያላህ ስልጣን ምንም አይጨምርም። የሰዎች መስተካከል ለራሳቸው ነው፣ መበላሸታቸውም ጉዳቱ ለራሳቸው ነው። ከመሆኑም ጋር ግን ኑ ወደ እኔ እኔ ይሻላችኋለሁ ያለ ነው አላህ ተባረከ ወተዓላ እየጠራን የእኛን ጥቅም እሱ ስለሚያውቅ ከእሱ መራቁ ለእኛ ጉዳት ስላለው፣ ምንም ብታጠፉን ወደ እኔ እመራችኋለሁኝ ከኸይር ሥራን አብዙ፣ መዝግቤ አስቀምጥላችኋለሁኝ እጥፍ ድርብ አድርጌ እመነዳችኋለሁኝ ብሏል። አላህ ዘንድ ተባረክ ወተዓላ የምናስቀምጠው መልካም ሥራ ሰላትም ይሁን ሰደቃም ይሁን ዚክርና ዱዓ የትኛውም ዒባዳ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

ሙሉውን ረሕመቱን እናገኘ ዘንድ በእሱ ማጋራትን እንድንተው ከሽርክ እንድንርቅ ከወንጀል እንድንጠነቀቅ ዝምድናን ከመቁረጥ እንድንርቅ ሓራም ከመብላት እንድንርቅ ነግሮናል። ከእሱም ያጣሉን ነገሮችን ነግሮናል። ሙሉ ረሕመቱን እዝነቱን የምናገኝበት ጀነቱን የምንሸለምበትን መንገድም አመላክተናል። ዱዓ ስናደርግ ጠንከር ያለ ዱዓ እንድናደርግ፣ ችክ እንድንል አዘውናል። ሰው ሲጠየቅ ችክ ማለትን ሸሪያ ያወግዛል። አላህ ላይ ሲሆን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

የአላህ ረሕመት አለኝ በሚል በተስፋ ልንኖር ይገባናል። ተስፋ መቁረጥ አላህን ያስቆጣል። ተስፋ ማድረግ ደግሞ አላህ አለኝ ብሎ በተስፋ መኖር፣ ልብ በተስፋ እንዲሞላ ማድረግ አላህን ያስደስታል። ረሕመቱን፣ እዝነቱን፣ ፈረጁንም ቅርብ ያደርገዋል። ያለንበት ጊዜ ያለንበት ዘመን ሰዎች በኑሮ ውድነት በተለያዩ ፍርሃቶች፣ ስጋቶች ተውተው የአላህን ረሕመት እየረሱ ነው።

ወይም ለፈተና የተወሰነ ጊዜ ዘመል ይለን ይችላል። አልያ ደግሞ የሱን ረሕመት ረስተ ነው የሌሎችን ረሕመት እየከጀለን ስለሆነ አላህን ከመለመን ሌሎችን መለመን፣ አላህ እንዲያዝንልን ከማድረግ ይልቅ ሌሎች እንዲያዝኑልን ማድረግን እያስቀድመን ስለሆነ ለፈተና ዘመል ይለን ይችላል። ለሀብታሙም ለድሃውም ለህፃኑም ለአዋቂውም ለዱንያም ለአኺራም የአላህ ረሕመት ያስፈልጋልና በአላህ ረሕመት በተስፋ መሃሪ፣ አዛኝ፣ ይቅር ባይ፣ ተውበትን ተቀባይ መሆኑን እያስታወስን የቀልብ ዒባዳ መሆኑን

ኒዕማ ሁሉ ጸጋ ሁሉ በእጁ የሆነው የአላህ ተባረከ ወተዓላ ባሪያ የሆነ ሰው እኔ ድሃ ነኝ እኔ ደካማ ነኝ እኔ ምንም የለኝም ከማለት ሊታቀብ ይገባል። በአላህ ተባረከ ወተዓላ በሀብታም አላህ የተመካ አለኝታ እሱ ነው። ከአባቴም ከአጎቴም የትኛውም አቅም አለው ከሚባል የሰው ልጅ የበለጠ እኔ ተስፋ ማ አደርገው እሱን ነው። እኔ የምመካው በእሱ ነው ያለ ሰው ገኒይ የሆነው አላህ ላይ የተመካ አላህ ገኒይ ያደርገዋል።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

ሐሳብ፣ ጭንቀት፣ መከራ ቢበዛ አላህ አለ ልንል፣ ከሐሳብ ከመከራው ከጭንቀቱ ብዛት ይልቅ የአላህን ትልቅነት የራህመቱን ስፋት የምህረቱን ስፋት እናስታወስ ይገባን። መከራዎች፣ ስቃዮች በብዙ ቁጥር የአላህ ልንል ይገባን። ይህ አይነቱ የውስጥ እምነት የቂን ጥንካሬ ሲጠፋ ሰዎች ከአላህ የራቁ የሸይጣን መጫወቻ ይሆናሉ ይሆናል። ተስፋው ወደ መቁረጥ ይገባል። ስንጠይቀውን ነው አላህ የሚሰጠው ስንጠራውን አላህ ቤት የሚለው ያተራባችሁ ናችሁ። አብላኝ በሉኝ አበላለሁኝ፣ አልብሰኝ በሉኝ አለብሳለሁኝ፣ ምራኝ በሉኝ እመራለሁኝ ብላ እንድናስበው አላህን ተባረከ ወተዓላ እንድናስታውሰው እንድንጠይቀው ይፈልጋል። ቸላ ካል ነው ቸላ ይለናል፣ ይተወናል። በየሌሊቱ ወደ ቅርቡ ሰማይ መጥቶ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

ለዱንያውም ለአኼራውም ለሪዝቁም ለወንጀሉም ለሐሳብ ለጭንቀቱም አላህ አለኝ ልንል ዘውትር ዱዓ ልናደርግ እስትግፋር ልናደርግ ኢማንን መልካም ሥራን ልናበዛ ልናዘወትር ስንሳሳት ፈጥንን ተውበት ልናደርግ ይገባ ነው። አላህ ተባረከ ወተዓላ የሰው ልጆች እስከ ተውበቱ ድረስ ምህረት እስከጠየቁት ድረስ ሁሌም የራሕመት በሩ ክፍት እንደሆነ ተነግሮናል። ዱንያው አኼራው የእሱ ነው። የዱንያ የአኼራ ሐሳባችንን አላህ ቀለል እንዲያደርግልን ከጭንቅ እንዲገላግለን ከእኛ የሚጠበቀው ዘውትር ዱዓ ማድረግ፣ አላህን ተባረከ ወተዓላ ተስፋ ማድረግ፣ ምህረቱን የምናገኝባቸው መልካም ሥራዎችን መሥራት፣ የእሱን ራሕመት ከእኛ ሩቅ እንዲሆን የሚያደርጉ ሰበቦችን መራቅን። ዝምድናን መቁረጥ፣ ሐራምን መብላት፣ ሐራምን መናገር፣ ሐራምን ማየት፣ መስማት የአላህ ራሕመት ከኛ እንዲርቅ ያደርጋል።